ሰላም ውድ የቲክቶክ ፋሚሊዎች፣ እነው የማይደርስ የለም ቀኑ ደርሰው ፐርፊውም ቤታችን ተከፍቷል። የደስታዬ ተካፋይ ሊሆኑ እነ ጓደኞች ሁሉም መጥተዋል። በዚህ የደስታ ቀን ሁላችሁም ከጎን እንድትሆኑ፣ ሰፖርት እንድታደርጉ ነገ እጠብቃችኋለሁ። ሁላችሁንም እባካችኋት አትንፉ። አረ ጨረሳችሁት። አልጨረስኩም እና ሲቀጥል ደግሞ ይህንን ሽቶ ቤት እንደዚህ ከፍቶ ሰርፕራይዝ አደረገኝ ወንድም አለም ጋሽ አብድላ ማለት እሱ ነው እና አድራሻችን፣ ጋራድ ሕንፃ ላይ ወሎ ሰፈር ይገኛል። በአካል መምጣት የማትችሉ ደግሞ ሱቅ አፕሊኬሽን ላይ በመግባት አፕሊኬሽኑ ዳውሎድ አድርጋችሁ የፈለጋችሁትን ሽቶ ኦርደር ማድረግ ትችላላችሁ። አመሰግናለሁ።

የቲክቶክ ፋሚሊዎች እነው ማይደርስ የለም። ቀኑ ደርሰው ፐርፊውም ቤታችን ተከፍቷል። የደስታ ተካፋይ ሊሆኑ እ ጓደኞች ሁሉም መጥተዋል። በዚህ የደስታ ቀን ሁላችሁም ከጎን እንድትሆኑ ሰፖርት እንድታደረጉኝ ነገ እጠብቃችኋለሁ። ሁላችሁንም እባካችሁ አትንፉ፣ አረ ጨረሳችሁ እና ሲቀጥል ደግሞ ይህንን ሽቶ ቤት እንደዚህ ከፍቶ ሰርፕራይዝ አደረገኝ። ወንድም ዓለም ጋሽ አብድላ ማለት እሱ ነው እና አድራሻችን ጋራ ድንፃ ላይ ወሎ ሰፈር ይገኛል። በአካል መምጣት የማትችሉ ደግሞ ሱቅ አፕሊኬሽን ላይ በመግባት አፕሊኬሽኑ ዳውንሎድ አድርጋችሁ የፈለጋችሁትን ሽቶ ኦርደር ማድረግ ትችላላችሁ። አመሰግናለሁ።

ታኩሬን አሮና ነው። ለዚያ በቃ እሱም ደግሞ አይረሳም፣ የአሮናን ውለታ አይረሳም። ታኩሬን ያነሳት አሮና ሚባል ወንድማችን ልጅ አሮና ነው። እንትና የተነሳችው ጃኒ በራሷ ነው። ጃኒ በራሷ ጎበዝ ደፍዬ ስፍና ሲያትል ዳስ ግድ እና ጎበዝ ይሄ ልጅ ሃምብል ነው። አሁን የሆነ ጊዜ ምክሬን ሰምቷል መሰለኝ። አንዴ ተናግሬው ነበር። ታስታውሱ ከሆነ ይሄ አሁን ፍምስና ሲመጣ የሚሸወዱ ሰዎች አሉ። ፍምስና ሲመጣ በናታቸው ግራ የሚገባቸው ሰዎች አሉ። ይገረስቴ ይሄ ሃምብል ሪምዬ ግድ ይላል። ምን ሃምብል መሆናለን ፍምስና ስትረጋጉበት ውበት አለው። ፍምስና ስትንበላጠጡበት አፈር ቀድሜ ነው የምትለው። አዎ እንዴ፣ በእውነት ሰላም አለይኩም ወረህመቱላሂ ወበረካቱ ና የተከበራችሁ የወሜራ ቤተሰቦች እንዴት ናቸው? ነው እንግዲህ አዲስ አበባ ድረስ በመምጣት ይህ የሚያምር ዘመናዊ እኔ እንኳን ደስ ያለ ማለት ዛሬ ደስ አለው። አብረው ነው ቁንጭ ነው ወንድሜ ነው ደስ ብሎኛል። ለዚህ ስለበቃ ከፍ ያርግ ጨምሮ አላህ ይስጥ ሁሉ ነገር ባርኩ ይችላል ጌታ። ከዚህ በበለጠ ደግሞ ብራንድ ቤተሰቦች ጋራ ደስ

ፋሚሊ ዛሬ ከሁለት ሚሊዮን በላይ የቲክቶክ ፎሎወሮች ያሉት በአጫጭር ቪዲዮዎችና በላይቭ እኛም በማዝናናት የሚታወቀው የሳቃችን ምንጭ የሆነው ሌጀንድ ታኩር ናት። ዘሄር አርቲስት ጋር ተከስቷል። ዛሬ ሽቶ ቤቱን የሚያስመርቅበት ቀን ስለነበር ጸጉሬን ፏ ሳታድርገኝ ሱፍ ብለብስ አያምርብኝም። ነገር ግን ጊዜ ስለሌለኝ የፈጠነ ፏ አድርገኛ ላይ እኔም የፈጠነ በ15 ደቂቃ ውስጥ ፏ አድርጌ ሸኘሁት እና እኔም ብዙ ሳልቆይ ጎረቤቴ ስለነበር እኔም ልመርቅለት ሽቶ ገዝቼ ብዬ ሄድኩኝ እና ታኩሬ እንኳን ደስ ያለሽ፣ እኔ ለአንተ በጣም ደስተኛ ነኝ። ከዚህ በላይ ይገባቻል። ደግሞ ጸጉርሽ ከሱፉ ጋር ሲሆን እጅግ በጣም አምሮብሻለ እያልኩ ወደ ሱቁ ገባሁና መምረጥ ጀመሩ። እጅግ በጣም የሚገራርሙ ሽቶዎች ተደርድረዋል። በጣም ውድ ሽቶዎች አሉ፣ መካከለኛም አለን። በአቅማችን ልክ የምንፈልገውን አይነት ሽቶ የምናገኝበት ቤት ነው። ከፈተለን እኔ በጣም የማወዳቸው ሁለት ሽቶዎች ነበሩእና ሁለቱንም አገኘዋቸው እንዳጋጣሚ። ከሁለቱ አንዱን የግድ መምረጥ ነበርብኝና አንዱን መርጬ ጎረቤት መስለሆንኩ ትራንስፈር አደርግልሃለሁ ብዬ ወጣው። ጎረቤት ስላቸው የትነቱ ልኝ ይሆናልና በመሀል ቦሌ የወሎ ሰፈር ጋራር ሲቲ ሴንተር ላይ እኔ ሰከንድ ፍሎር እሱ ደግሞ ግራውንድ ፍሎር ላይ እንገኛለን። እኔ ጋር ጸጉራችሁን ፏ ብላችሁ እሱ ጋር ደግሞ ሽቶቹን ሸምታችሁ ትመለሳላችሁ ማለት ነው።